ነቢያችን ከጠጉር ራሳቸው እስከ እግራቸው በሙሉ በረካ ናቸው። እንደፈለግን እገሌ ሙሽሪክ ነው፣ እገሌ ካፍር ነው፣ እገሌ እንደዚህ ነው ለማለት አይቻልም። ከዛ በኋላ ለምን ነው ቢባል የሼኹ በረካ ትላለች። መጀመሪያ ደረጃ እኛ መብት የለንም እገሌ ካፍር ነው እገሌ ሙእሚን ነው ለማለት

አስራ አንደኛው ጥያቄ ምን ይላል? ሁላችን እናቃለን። አንዲት ሴት አለ ወልይ አምር እንዳታገባም፣ ማንኛውም ሴት አግብታ የፈታች ይሁን ልጃገረድ ይሁን ትልቅም ትንሽም፣ አለ ወልይ አምር ልታገባ አትችልም። ይህ የታወቀ ነው። እና አሁን ምንድ ነው ወልይ አምር የሚባሉ ቅድመ ተከተል

ከባልና ሚስት ሁለቱም አለወልዬ አምር ልታገባ አለመቻልዋ እያወቁ ዝም ብሎ አለወልዬ አምር ከተጋቡ ግንኙነቱ ዜና ነው፣ ዝሙት ነው። የሚወለዱ ልጆች የዜና ወይም የዝሙት ልጆች ናቸው። ይህ እያወቁ በጀህልነት ሳይሆን እያወቁ የተጋቡ በዚህ አይነት እና አለ ወልይ አምር ወይም ደሞ ወልይ አምር ለመኾን የማይችለው ሰው ብዙ ጥያቄ ሲመጣ፣ ምን ይሉኛል ሴቶቹ ማነው የዳረች ስላት? እንዲ አንድ ሸህ ነበሩ፣ ሓፊዝ ቁርአን እኮ ናቸው። ምንሽ ነው ምንም አደለም፣ ግን አገራችን ጎረቤታችን ነበሩ፣ አዋቂ ሰው ናቸው። አባተሆነ ዳሩ ጠይብ ማይ ስላ አይሆንም፣ ይህ ነገር እና ይህን ነገር እያወቁ ባልና ሚስት የተጋቡ ወንድሞች ልብ በሉ፣ ጋብቻው ፍርስ ነው። እንግዲህ እስቲ ወልይ አምር የሚሆኑ ቅድመ ተከተል እነማን ናቸው ነው ጥያቄው። ልጀምር መጀመሪያ አባት ነው። አባት እያለ ማንም ሰው ሊድራት አይችልም። አባት ወይም እሱ የወከለው እሱ የወከለው ሰው ናም። ከአባት ሌላ ቀጥሎ የሚመጣው አያት ነው። አያት ማለት የአባት አባት የእናት ሳይሆን የአባትዋ አባት አያት ነው። ሁለተኛ ደረጃ ይዛል ማለት ነው። ሶስተኛ፣ ልጅዋ ካለ ልጅዋ አቅመ አዳም የደረሰ ልጅ ካላት እሱ ሊድራት ይችላል። አራተኛ፣ ወንድሟ ሸቂቅ፣ ሸቂቅ ማለት ነው በአባትና በእናት ወንድሟ የሆነ ወሊ አምር ሆኖ ሊድራት ይችላል። አምስተኛ ወንድሟ በአባት ወንድሟ በእናት አይሆንም። ወንድሟ በአባትዋ ወንድሟ የሆነ ደግሞ አባት ሆኖ ሊድራት ይችላል። ስድስተኛ አጎት የአባትዋ ወንድም አጎት በስድስተኛው ደረጃ ይመጣል። ከዛ በኋላ የአጎት ልጅ እያለ ይሄዳል ማለት ነው። እንግዲህ እነዚህ ሰባት ናቸው። እነዚህ ሰባት ወሊ አምር ይሆናሉ። ጠይብ፣ ይህን እነዚህ በሙሉ ከሌሉ መጀመሪያ እነዚህ ሰባት የሉም ማለት በጣም ያስቸግራል። ትክክል ሊሆን አይችልም፣ ግን ከወሊ አምር ለመራቅ የሚፈልግ ብቻ ነው እንጂ። ጠይብ፣ እንበል እነዚህ ሰባት የሉም። ወሊ አምር ሆኖ የሚድራት ቃዲ ነው። ቃዲ ነው እንጂ ሸኽ እገሌ ጎረቤታችን ነበር ምናምን የሚባለው ነገር የለም። ቃዲ አባት ሆኖ ይድራታል። እነዚህ ስምንት ሆነዋል ማለት ነው። ጠይብ ወላ የጁዝ በእናት በኩል በምንም አይነት ምክንያት ወሊ አምር ሆኖ ሊድራት አይችልም። እሺ፣ ከዛ ቀጥሎ አንዳንድ ሰዎች አሉ፣ አለ ወሊ አምር የሚያገቡ ምን ይላሉ? እንዴት ነው? እና የለኝም እኮ አባትም፣ አጎትም፣ ወንድምም የለም ከነዚህ ስምንት ሰዎች የሉም። እሺ፣ እንበል ንቀበለው፣ ከሌሉ ወደ ቃድ ቤት ሂጅና ቃዲው ይህን ነገር ከተቀበለ አባት ሆኖ ይድርሻል፣ እንጂ አውለ ወልየ አምር ልታገባ አትችልም እንላለን። ከዛ በኋላ እንግዲህ ቅድመ ተከተል ነው አሁን የነገርኳችሁ። አባት ያለ አጎት ሊድራት አይችልም። ወንድሟ ሸቂቅ የአባትና የእናት ወንድም እያላት አጎትዋ ሊድራት አይችልም። በዚህ አይነት እንግዲህ ሰርጉ ወይም ጋብቻው ትክክል ይሆናል። እሺ

እንትን ያደርጋሉ። ወላሂ እኔ በዐይኔ ያቻለሁ፣ በዐይኔ እንደዚህ በመንገድ እየሄድኩ በአስመራ ከተማ ነው። በመንገድ እየሄድኩ አንድ ደሪህ ነበር፣ ቀብር እንደዚህ ነው። የወልይ ፉላን የሚሉት ነው። ወላሂ ሴት እኮ ነች። ራቆትዋ አላህ ልክ እንደፈጠራት። ከዛ ጭቃ አብኩታ ሰውነቷን በሙሉ እኮ ነው በጭቃ ለጠፈች ማለት ነው። ለምን ራቆትዋ ከዛ ባህር ላ ለምንነው? ቢባል የሼኹ ባረካ ትላለች። እኔ በአይን ያየሁት ወንድሞች አንዱ ከእኛ ጋ ኳስ ሲጫወት ነበር እና እድሜው የሰላሳ አምስት ዓመት ልጅ ነው። አሁን እኔ ከዚህ ሳኡዲ አረቢያ እርፍ ብዬ ስሄድ ታቃለህ፣ ሰዎቹ ወረፋ ይዘው የሰባ ዓመት እድሜው የሆነ ሰው መጥቶ እጁ ወሊ ነው የሚሉት የወሊ ልጅ ነው የሚሉት። እጁ ዘረጋና አንድ በአንድ የመጡ እጁን ይስማሉ። አሁን አንዱ አዮትና የሰባ ዓመት እድሜ ያለው እጁን ይስማል። ልጁ እኮ ነው የልጅ ልጁ ይሆናል፣ እውነት የልጅ ልጁ ሊሆን ይችላል። ምንድነው የሚያደርገው? እኔ አውቀዋለሁ ሰው ወሊ ነው የሚውለው ከእኛ እኳ ሲጫወት ነበር። ምንም ዒልም የለውም ምንም ነገር እንትን የለውም። እንዲያውም ምን ልበላችሁ ወላሂ ምንድነ ስለው የወሊ ልጅ ነው እና ነውና አባቱ ሲሞት ውላያ እሱ ነው የወረሰው፣ ይላል እና ለበረካ ነው የሚሰሙት ያሉ። ይህ አሁን እስካሁን ድረስ በአገራችን ሞልተዋል። እንደዚህ እኔ በስ አንድ ነገር ልጠይቃቸው ወንድም አወለን፣ እንዴት አወቅ ወሊ መሆኑን? ወሊ እኮ አለአላህ በስተቀር ሐታ ነብይና ሙሐመድ ሰለላሁ ዐለይሂ ወሰለም ማዕርፉ አያውቁም። ማናስ አወቀ ይህ ሰውየው ወሊ መሆኑን

መጀመሪያ ወሊ መሆኑን አናቅም። ታውቃላችሁ፣ አንድ ቀን ነቢያችን ሳሰለም በቀብር እያለፉ በቀብር እያለፉ ሁለት ቀብር አዩና ምን አሉ? እነዚህ ሁለት ቀብር እኮ በእሳት እየተቃጠሉ ናቸው፣ እየተቀጡ ናቸው አሉና፣ ከዛ የተምር እንትን ቅጠል አምጥተው እዛ አወደቁ ማለት ነው። እሺ ምን አሉ? እነዚህ ቅጠሎች እኮ እስከሚደርቁ ሙምኪን አዛባቸው ትንሽ ይቀልላቸዋል ብለዋል ነቢያችን። ጠይብ፣ አሁን እኔ ወይም አንቴ በቀብር እያለፈን ቅጠል አምጥተን እዛ ለመጣል ይቻላል? አይችልም። ለምን? ምን አሳወቀኝ? እኔ በቀብር ያለው በጀና ነው ያለው በእሳት ነው ያለው፣ እንዴት አውቃለሁ እኔ? ነቢያችን እንዴት አወቁ? አላህ አሳወቃቸው። ስለዚህ አንቴ በቀብር ያለው ወላሂ ወላሂ፣ ፈለገውን ይሁን ዓለም ቢኖር

ጠይብ እንግዲህ ብዙ ሰዎች የሚያደርጉት ነገር ኩሉ ዛሊክ ባጥል። ኦኬ በል አዕጀቡ ሚን ዛሊክ። የነቢያችን ጉዳይ ሁሉ የሚገርም ነው። ወንድሞች አንድ ቀን ነቢያችን ዋግምት አደረጉ። እዚህ በጀርባቸው ላይ ደም ዋግምት ታውቃላችሁ። እና ከዛ ኋላ ደሙ ተሰብስቦ በአንድ ብርጭቆ ወይም በአንድ ሲኒ ያደረጉት እና ዓብዱላህ እብን ዙበይር እብን አዋም የሚባለው የአገታቸው ልጅ ነው። እንደዚህ ደሙ ሂድና ራቅ ብለህ አፍስሰው አሉት። እሺ ብሎ ወሰደውና ብርጭቆ ደሞ ራቅ ብሎ ሄደ። ከመፍሰስ ይልቅ ጠጣው። የነቢያችን ደም ጠጣ። እሺ፣ ከዛ በኋላ ተመለሰ። አፈሰስከው አሉት። አላፈሰስኩትም። ሊዋሽ አይችልም። ምን አደረከው? ጠጣሁት አሉ። ጠጣው። አው ነቢያችን ምን አሉ? ወይሉ ለከ ሚነናስ ወየልህ ከሰው ሰዎች ሁሉ ጠላት ይበዝባ ይበዛባል። ምክንያቱም እኔ ብዙ ጠላት አሉኝ። የኔ ደም ስለወሰድክ ደግሞ ብዙ ጠላት ታገኛለህ። ወወይሉንና ሰሚንክ ሰዎች ደሞ ካንተ ወየላቸው። ምክንያቱም ነቢያችን ጀግና ናቸው። ነቢያችን አንበሳ ናቸው። የእሳቸው ደም የጠጣ ደግሞ የእሳቸውን ባህሪ ሊኖረው ይችላል ማለት ነው። ስለዚህ ሰዎቹ ካንተ ወየላቸው፣ አንተ ከሰዎቹ ወየላ

እሺ የሚቀጥለው ጥያቄ አስራ ሶስተኛ ማለት ነው ምን ይላል ቁልና ሊአሐድ አንድ ጓደኛችን አለ እባክህ በሱና ስራ ሱና ማለት ሸርዓችን ያዘዘው ነገር አድርግ በዚህ ሰው ሰራሽ ህጎች አትሂድ ሰው ያሰፈረው ህግ እሱን ተውና ነቢያችን የተውልን ሸርዕ በዛ ሂድ አልነው እሱ ግን የነቢያችን ሐዲስ፣ የነቢያችን ሸርዕ ትቶ በዛ በህገ እንትኑ በሌላ የሰው ህግ በዚህ ሄደ። ይህ ሰውየው ይከፍራል አይከፍርም? ጥያቄው ነው። ወንድሞች እና በዚህ አይነት አንቸኩል ወንድሞች። መጀመሪያ ደረጃ እኛ መብት የለንም እገሌ ካፍር ነው፣ እገሌ ሙእሚን ነው ለማለት እገሌ ካፍር ነው ለማለት ትልቅ ትልቅ መስፈር ያለው ስለዚህ ይህ ሰውየው

ስሜቱ ገፋፋውና የነቢያችን ሱና ትቶ በሌላ አይነት ሠራ። የነቢያችን ህግና ደንብ ትቶ በሌላ ህግና ደንብ ሠራ። ይህ ምንድነው? ስሜቱ ስለ ገፋፋው። ይህ ሰውየው ዓሲ እንለዋለን፣ ካፍራ እንለው። ምክንያቱም የነቢያችን ሱናም አልነፈገም። ይህ ዓሲ ማዕስያ ነው፣ ቶባ ማለት አለበት ብለን እንዘገዋለን። አይከፍርም። ሶስተኛው ወኢማ አን የርፉድ ሸርዓ አነቢይ ሶለ ላ ሰለም ምና

የኩፍርን ስራ ስራ ቢሉት እዚህ ጊዜ ተገድዶ ስለሆነ እንትን ነው። ላኪን ተደስቶ እያወቀ ያሰራ ግን ይህ ይከፍራላሉ። እኔ አንድ ነገር ትዛለኝ፣ ድሮ በአፄ ዮሐንስ ነው በአፄ ምኒልክ ነው ክርስቲያን ሁኑ ብሎ የሚያስገድድ የነበረው እስላሞቹ ክርስቲያን እንዲሆኑ እዚህ እንትኑ መስቀል እንዲያደርጉ ስጋ እንዲበሉ ምናምን እንደዚህ

ሼኹ መስቀል እዚህ አንጠልጥለው ከምር እየጠጡ ስጋ እየበሉ የክርስቲያን ስጋ ማለት ነው። ብስሚላ አልታራደ ከዛ በኋላ እየበሉ ተገደነው ይገደላሉ። አንድ ወጣት መጣና እየሳቀ መጣ። ሼኻችን አለው አሁን እኮ አንድ ሆነናል። ትናንትና ስታስተምሩ የሓራም ነው የሓላል ነው ስትሉ፣ አሁን አንድ ሆነናል። እስዎም ካፍር ሆናችሁ እኔም ካፍር ሆኝ አለ።

ሙምኪን አንዱ ይላል፣ ይህ እኮ ሰውዬው ልቡ ጨለማ እኮ ነው። ዝምብላችሁ እንትን የምትሉት ልቡ እኮ ኩፍር ነው እንጂ፣ ዝምብሎ በአፉ ነው እንጂ ልቡ እኮ ካፍር እኮ ነው፣ ማለት ትልቅ ወንጀል ነው አሉ። ምክንያቱም የልብን ነገር አላህ ብቻ ነው የሚያየው። አንተ ምታውቃለ? አንተ የምታውቀው ነገር የለም። ጠይብ፣ ከዛ በኋላ እንዲያው ምን አሉ አንዳንድ ዑለማዎቹ የዓማር ልብ በኢማን የታሸ ነገር ከባድ ኢማንና በጣም ዓቂዳ የነበረው ተገዶ ሲደበደብና ሲጨፈጨፍ ነው የኩፍር ነገር ያለው አይደለም። የኢማኑን ጉዳይ ሲመሰክሩ ነቢያችን ምን አሉ አሉ ኩሉ ናስ የሽታቁ ኢለል ጀና፣ ኩሉ ናስ ሁሉ ሰው ጀና እንዲገባ ይጓጓላሉ። ወላኪን አማር ተሽታቁ ኢለይህል ጀና ጀና ራስዋ ትጓጓለች አማርን ለማግኘት አማር አይደለም የሚጓጓው ጀና ራስዋ አማርን እንዲመጣና እንዲገባባት በጣም ትጓጓለች አሉ ሃዳ አማር ካን ኢማኑ ከቢር ላኪን ካን ሽስሙ ጠይብ እኔ በርያት ነው ያለሁ ወንድሞች በርያት ከተማ መጅልስ አለ መስጅዱ ይሞላል አሁን ሁለት ሰዎች ከአዲስ አበባ መጥቶ ወደ ጅዳ መጡ እነዚህ በጣም እንትን ናቸው። ማንኛውም ሰው የሚያከፍሩ ናቸው። በኢትዮጵያ ዑለማዎች የሉም ይላሉ፣ ያሉ ዑለማዎች ሁለት ናቸው ምናምን ይላሉ። በሰዑዲ አረቢያ ዑለማዎች የሉም ሁለት ናቸው ሶስት ናቸው ነው የሚለው ራሳቸው እኮ ነው የሚወስኑ። ከዛ በኋላ ይህ ካፍር ነው፣ ይህ ሙብተድዕ ነው፣ ይህ ካፍር ነው፣ ይህ ሙብተድዕ፣ ይህ ሙሽሪክ ነው። በሙሉ ህዝቡን ሙሽሪክ፣ ካፍር፣ ምናምን እያሉ ወጣቶች ናቸው። በዚህ አይነት ሰው አሳበዱና ጅዳ መጡ። ከጅዳ እነዚህ የጅዳ ሰዎች ምን አልዋቸው? ስሙ አልዋቸው፣ እኛ የምትሉት ነገር አይገባንም። እንዲያውም ከእኛ ፋይዳ አታገኙ። ደንበኛ ልትከራከሩት የምትችሉ ሼኽ ግን ሪያድ አላችሁ፣ ሼኽ ኢብራሂም ሲራጅ የሚባለው፣ ወደሱ እሱ ሂድና ከእሱ ጋር ተከራከሩ አሉዋቸው። መጥጡ ወደ ሪያድ። ከዛ ነገሩኝ ሁለት አሉ እንደዚህ ብለው መጥተው ሊከራከሩ ነው። ምንድ ነው የሚከራከሩ አልኩ። ያኒ ዑለማዎች የሉም፣ ሙብተድዕ ናቸው፣ ምሽሪኪን ናቸው፣ ካፊሮች ናቸው እያሉ ብዙ ሰው በጠበጡና ምንታያለህ አሉኝ። ይምጡ አልኳቸው። መጥቶ ጅምዓት ነው ሰው ሞልተዋል። ከዚ በኋላ እነዚህ ሁለት ናቸው አሉ። መጥቶ ፊቴ ላይ ቁጭ ነው። ከዛ በኋላ እናንተ ናችሁ ከጅዳ የመጣችሁ? አው ምንድን ነው ጉዳያቸው አልኳችሁ። ካንተ ጋ ለመከራከር ነው የመጣችሁት። እሺ። አሁን ካፍር ሙሽሪክ የምትሉት እናንተ ናችሁ። አው ሽሩጥ አተክፊር፣ አንድ ሰው ካፍር ነው ለማለት ከፈለክ መስፈሪያው ታቃላችሁ? አልኩዋቸው ዝም አሉ። የጠየቅኩ እኮ ነኝ ወንድሞች። አሁን አንድ ሰው ካፍር ነው ሙሽሪክ ነው ሙብተድዕ ነው ለማለት ከፈለክ መስፈሪያ አለው፣ እሱን ታቃላችሁ? ከዛ በኋላ አንዱ ደረቅ ነው ምናለኝ፣ አንተ ንገረን እንጂ አለኝ። ከዛ አይዋ ነገርኳቸው መጀመሪያ ደረጃ አምስቱ ምሰሶዎች ነገርኳቸው። መጀመሪያ ደረጃ የሚያደርገው ነገር ኩፍር ነው፣ አንተ ነው ኩፍር የምትለው እንጂ ኩፍር ላይሆን ይችላል። ሁለተኛ ኩፍር መሆኑን ያውቃል፣ ሽርክ መሆኑን ያውቃል ነገሩ። ሶስተኛ ተገዶ ሊሆን አይችልም። አራተኛ በጅህልነት ሊሆን አይችልም። አምስተኛ ሼኹ ያስተማረው ሼህ ይህ ኩፍር አይደለም ብሎ አስተምሮት ሊሆን አይችልም አልኳቸውና ጸጥ አሉ። እሺ ይህን ነገር ያላወቀ ሰው መስፈሪያው ያላወቀ ሰው ይህ ሙሽሪክ ነው፣ ይህ ካፍር ነው፣ ይህ ምናምን ለማለት አይበቃም። በጣም በጣም እንትን ነው አልኳቸው። ሁለተኛ ነገር አንድ ሰው አንድ ሙስሊም ለወንድሙ ሙስሊም ይህ ሙሽሪክ ነው ካፍር ካለ ይህች ቃል ትዞር አለች አሉ ነቢያች ሳሰለም በሰማይ ትዞር ትዞር፣ እና ባለቤት ካጣች ወደዛ ሙሽሪክ ነው ያለ ሰው እዛ መጥታ ራሱ ላይ የምትወድቀው ስለዚህ ተጠንቀቁ፣ አልኳቸው አንተ እገሌ ሙሽሪክ ነው ስትል የማይገባ ከሆነ ይህ ሙሽሪክ የምትለው ወደ አንተ ይመጣል። አልኳቸው እና በዚህ ሄዱ። ስለዚህ ወንድሞች እንደፈለግን እገሌ ሙሽሪክ ነው፣ እገሌ ካፍር ነው፣ እገሌ እንደዚህ ነው ለማለት አይቻልም። እና ልብ በሉ በልቡ ምን እንዳለ አናቅም። ሁለተኛ ደግሞ ወንድሞች ማናሃንቴ ዑለማዎቹን የምታቋሽሽ

ደሞ ብዙ ያስቀጥሃል ነው ምለው። እሺ እና ይህ በዚህ እንግዲህ አስራ ሶስተኛው ጥያቄ በዚህ ይጠናቀቃል ማለት ነው። ወላሁ ዓለም። አሁን ወደ አስራ አራተኛው ጥያቄ እንሄድ ነው። ትንሽ እናሳርፍና እንመለሳለን። ወላሁ ዓለም።